ቤት በስተመጨረሻ ተዋረደ። ሰርጉ ተፈናቀለ፣ ተደናቀፈ፣ ሳይገቡ ቀሩ ማለት ነው። በባለፈው ቤዛን እንደዚህ መድኃኒት አድርጎ ጉር ሰቷት ነበረ። ያንን መድኃኒት በዚ ተጠቀመችበት። የእውነት ዛሬ ቤዛ እንደ ደስ እንዳላይ ማለት ነው። በዚህ ልክ እንደዚ አምቦረደጀቸው። የቤዛ ወው መለወጥ፣ የቤዛ እስር ቤት መግባት ደስ ይላል። እድሜ ለህይዋን ያኔ እህትሽን አትጌሊም ብላ ከዛ አትርፋ ማረሚያ ቤት አስገብታ አርማት ነው የወጣችው ማለት ነው። አንዳንዴ ለካ እንደዚህም ማረሚያ ቤትም ይጠቅማል። እዚ የሰራኸውን ረስችልሃለሁ መስሎሃል? በደንብ ነው የማስታውሰው። እሱን እንታያያለን አለች አቤል። አቤል እንግዲህ ጽን በጣም ነው የማወዳት፣ የማፈቅራት ከዚህ የበለጠ ነው የሰርጓ ቀን የማደርገው፣ እያለ ያፌትን ሲያቃጥለው ታቃለክ እሷ ማለት እድሌ ነች፣ እሷ ማለት አንድ የቀረችኝ ናታንን የማቃጥልበት ሎተሪ ናት ብሏል። ምንድነው ሎተሪው? እውነት በባለፈው እንዳለው የሆነ ስራ አስገባሻለሁ ብሏት ነበር። ለዛ ስራ ፈልጓት ይሆን ወይስ ደግሞ የእውነት እህቱን ለውጭ ዜጋ ለመሸጥ አስቦ ይሆን? የእሱ ነገር እኮ አይታመንም። አክስቱ እንግዲህ አሳድጌ አብሬ አሳድጌ ከልጄ ሳለይህ እንዴት ለሰርጉ ሳት ትነግረኝ? የኔ ጨረቃ ግን በሰላም ነው እንደዚህ ያደረግሽው? ለምን ሳት ትነግሩን አለች። አይ በድንገት ነው የተፈጠረው እያሉ አሉ። ገነት አልሄድም፣ በፍጹም እኔ እዛ ሰይጣን ቤት አልሄድም ስትል ደግሞ ቢኒ አይ መሄድማ አለብን ካልሄድን ኢፍራታ ይከፋታል፣ ብቻዋን ትሆናለች። ስለዚህ መሄድ አለብን ብሎ ይዟት ሄደ። ዳግም ዳግም እንግዲህ ገኒና ዳግም እንደ ጸግርህን ይሄ አሻቦሽ ልቻ መስሎ ለምንድን ነው የማትቆጣጠረው? ደግሞ ተቆረጥ ብዬሽ ለምንድን ነው የማትቆረጠው? እያለች የልጇን ወግ ማረግ እንግዲህ ለማየት ገን ሄዳለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ቢኒዬ ተይቶ እንግዲህ ተነስ፣ ተነስ፣ ተነስ ቢኒ እንዴ አረጃ ግን ተወኝ ባክ ዛሬ ደግሞ ስለዛ ስለ ሰርግ እያሰብኩኝ እያደርኩኝ በጣም አልተኛውም ስለዚህ መተኛት አለብኝ ተነስነኝ ምልክ እንዴ አረኔ አረኔ ነኝ እንዴ ናቱ አንተ ነህ እንዴ አዎ እና ምን ይጠበስ አይ በቃ ዛሬ ሰርጉንማ ማስቆም አለብን ምን ነቃ ማለት ነው ተመስገን ናታንን ያነቀ ፈጣሪ የተመሰገነ ይሁን እያለ ከዛ በኋላ እንዴ ግን እኮ እንዴት አይሆንም በጣም ብዙ ሰዎች አሉ አለው አይ ችግር የለውም ምክንያቱም እኔም አይቻለሁኝ እኛ ቤት አጠገብ እንዲሁም ደግሞ ትናንትና ራሱ ቤት አጠገብ አሁን ስመጣ ደግሞ አንተ ቤት አጠገብ ግቢው በሙሉ በሰው ተጠምዷል እና ከዛም በኋላ እንዴት እንደሚያደርጉት ተመካከሩ ከዛ እንዴ ያው ስለፂም በነገራችን ላይ በኋላ እናወራለን አለው ናቱ እሺ ብሎ ወብስ ብሎ ከዛ መንገድ ለመንገድ እየሄዱ፣ ምን ይታወቃል ዛሬ ያፌት ሳይሆን ናታን ሊያገባ ይችላል እያለ በጣም ደስ ብሎ ትሄደ። ከዛም በኋላ እውነትህን ነው፣ እና ይሄን ነገር ያሰበችው ቤዛ ናት። ምን? አዎ ቤዛ ናት። አረ እኔ አላምነም አለ ናቱ ቪኒ። አዎ እውነት ለመናገር እኔም የቤዛ መቀየር በጣም ገርቦኛል፣ ግን ተቀይራለች አለው። እውነትህን ነው? አዎ እውነቴን ነው። በጣም ደስ ይላል ታውቃለህ ግን እሺ፣ ያኔ ከአንተ ጋር ምንም አይነት ግንኙነት የለኝም እኔ ያውቄ አንተን ለማጥመር ነው ብላ ስትለኝ፣ አለ እንዴ! እና እንደዛ ከሆነ ታዲያ ልጁ የማን ነው? ሲል አረ፣ እውነት ታውቃለህ፣ ይሄን ነገር ግን እኔ አልጠየኳትም አለ በቃ ችግር የለውም። አሁን አጠይቃት፣ ምክንያቱም ይሄ ነገር ይለቅና በደንብ እንጠይቃታለን አለው ቢኒዬ። ከዛም በኋላ እሺ ብለው ናታን ፏፍስ እያለ እየተበጃጀ፣ ከዛ ደግሞ ቤዛም እንደዛው እየተበጃጀች ታውቂያለሽ፣ እኔ በቅጽበት እንዲህ መቀየርሽ እና ና እንደዚህ ማረሚያ ቤት መቀየሩ በጣም ገርሞኛል ያለ። ኧረ እባክህ እየተባባሉ እየተሳሳቁ በጣም አምሮብሃል። ማንኛው ሽቶ ይሆንልህ? እያለች ይሄን ሽቶ አርግልኝ እያለ ከዚያም በኋላ መጣች። ኦ እኔ ሰላም አረብኝም የኔ እህት እኮ ልዩ ነሽ፣ በጣም አምሮብሻል። ቤዛም በጣም አደነቀቻት። እና እስከ ዛሬ አታምሪም እያለች ነው? አረ የኒሄት ሁሉ የም ልዩ ነች ታምር ያለች ተባብለው ከዛ በኋላ ወጡ። ሉሊት አቤት፣ የሉሊት ነገር ሉሊት እንግዲህ ፌን ትነቀረች እንዴ። በቃ ይሄን ነገር ማ ሂጅ ውሃ ማምጣት አለብኝ ብላ ውሃ ለማምጣት ስትሄድ፣ ኖ፣ ቆይ ግን እንደ እውነት ያፌት ልታገባው ነው? አዎ። ናታነስ እንደ እኔ ምን አገባኝ አሁን ስለዚህ አይነት ነገር አጠይቂ፣ ነው የምለሽ፣ ስትላት እኔ እኮ ሌላ አይደለም እና ምን ይጠበስ? አይ እንዴት፣ በቃ አሁን ይፍራታ ሀብታም ልትሆን ነው ማለት ነው። ምን? አዎ አስብሸዋል፣ ይህን ሁሉ ሀብት ወርሳ። እኔ አንችን አባት ያነ ብለው ብለው እምቢ ብሎ ከዚያም በኋላ አንቺ ሴትዮ፣ አሁንም ስለ ሀብት ነው ያልሽው? በቃ ውጭልኝ ብላ አባረረቻት። ይቺ ሴትዮማ አብዳለች። በቃ እና ገነትም እናቷ መሆኗን ታውቃለች ማለት ነው። አራው በቃ ታየኝ እስኪ ቢኒ ቢኒዬ ጋር እኔን እንዴት እንዳሳመናት። ወይኒ በቃ እንደምንም ብለሽ መሄድ አለብሽ። ለምን እኔ አልሄድም ልጄም ጠልታኛለች፣ ሲቀጥል ደግሞ እንዴት አድርጌ ነው እዛው ውሻ ቤት የሚሄደው አለች። አይ ምንም ይሁን ምን እንደምንም ብለን እዛ መሄድ አለብን፣ የግድ ነው እንደ ቤተሰብ፣ አንቺም ደግሞ እንደ እናት መሄድ አለብሽ ሲላት እንደው ሌላ ነገር ጠይቀኝ እኔ እንደው እዛ አልሄድም የእሷንም ፊት አላይም አለች። አረ በፍጹም ገኒ መሄድ አለብን እኛ ቤተሰቦቿንን ብለው እንደምንም ብለው ደግሞ ብታይ ናታን በጣም አምሮባታል አላት። እናንተ ልጆች ሌላ ነገር ብቻ እያሴራችሁ አይደለም? አአረ ገኒ በፍጹም አይደለም፣ ቃል ገባለኝ ምንም ነገር እንደማታደርግ። ችግር የለውም እንግዲህ ያፌት አክስት የሂዳ እንደው ልጄ እኔ እንደው ያፌትን እንዳላሳደግኩት እንዳልተንከባከብኩት እንደው ሲሆን ሲሆን እንደው ውንሶ እንደው ምን ሳት እንደው ቶሎ በቶሎ እስኪ ንገሪኝ፣ ምን ተፈጥሮ ነው የተፈጠረውን ነገር ንገሪኝ። ስፍጠ ምንም አልተፈጠረም። አረተ የኔ ጨረቃ ሲል ምን። አዎ የኔ ጨረቃ ምን ነው ከፋሽ እንዴ? አረ በፍጹም የሆነ ነገር ትዝ ብሎኝ ነው ብላ በፊት ያላትን ነገር በሙሉ እያስታወሰች ከዚያም በኋላ ፈገግ አለች። በሌላ በኩል ኢፍራታዬ የኔ ናታን ያኔ በህልማቸው ያለሙት ብዙ ልጆች እንደሚኖራቸው እንዲሁም ደግሞ በልጆቻቸው እንደሚጣሉ ምርጥ ቤተሰብ እንደሚመሰርቱ የቤተሰብ ጣልቃ ገብነት የሌለው ትዳር እንደሚመሰርቱ ያወሩት የተነጋገሩት ነገር ነበር እሱን አስታወሰች እና። የኔ ናታን ልጅ ይኖረናል፣ አለች። የእውነት የባለፈው ብራን ባሰበርሎት እንግዲህ ልጅ አርግዛለች ማለት ነው። ይፍራታዬ በጣም ደስ የሚለው ከዛ የእንትና ዘመድ መጣና እንዴ ከማለት ምን ማለት ነው? ማንም ማረሳም፣ አይ ምንም። ከዛ አስታወሰች የዳግም ጓደኛ መሆኑን። ቆይ አንተ እዚህ ምን ትሰራለህ? ታውቂያለሽ ያችን ጺም፣ ማለት እኔ እንጃ፣ ብቻ ስለ ጺ ሳነሳበት ያፌት በጣም አበዴ አውሬ የሆነ። ከዚያም በኋላ አስታወሰች፣ ይች ልጅ ሊጠቀሙባት ይሆን? ይች ልጅ በድጋሚ ልክ እንደኔ ሴቶቹ ጋር ላስገቧት ይሆን እያለች በጣም ተጨናነቀች። አንተ ቆይ ግን ለምንድን ነው እንደዚህ የምታገዙ? በምንስ አስፈራርቶች? ታውቂያለሽ፣ ዳግም ግን እድለኛ ነው እያለ መናገር ጀመረ። አይ በምንም እኔ ራሴ ፈልጌና ፈቅጄና ያደረኩት ነገር አለችው አአ እንደዛም አይሆንም እኔን አታታይኝ ማለቴ እኔ በእርግጥ እወዳለሁ ያፌትን ነገር ግን ያፌት መቶኝ የማያውቀውን በጥፊ መታኝ ለምን ፂን ስለተናገርኩበትና በዚህ የመጣበት እኔ እንጃ ምክንያቱም ሂድ ወግድ አንተ የማትረባ እህና ትጋት አጣላኛለህ በዚህ የመጣብኝ ማንንም አልሰማም ብሎ መጥቶኛል አለ ቢኒ። ቢኒ እንግዲህ መድሃኒቱን ሊሰጠው የውሃ ውስጥ የተከተተውን ጺ ስታናግረው በቀናት እንግብግብ ባለ፣ ከዛም በኋላ ናታን ደግሞ እጁን ያዘው። ስነ ስርዓት ያዝ ቢኒ፣ ስለዚህ ብዙ ነገር እንዳታበላሽብኝ። እንዴ ይሄ ቅዱ አካል መሆኑን በአቅኑሮ እንዴት አድርጌ እንዲያደርግ ነበር ነበረ። አይ በፍጹም ይህም እኔም ራሱ ሳልወድ በግዴ ነው የተስማማሁት። ስለዚህ በቃ እንደዛ ነው። ጺ እውነት ዛሬ እውነት ነገር ሰርታለች ያን ልጅ በማናገር እንግዲህ ውሃውን እንዲጠጣ አድርጋለች። ይሄ ሰርግ እንደምንም ተፈናቅሏል። ግን ከአሁን ያፌትስ ሲነቃ እብድና አውሬ ነው የሚሆነው። እንደው ናታንን እስር ቤት እንዳያስገባው ፈራው። ናታን እስር ቤት ከገባ በእርግጠኝነት ጺ ትገላታለች። ይፍራታየን ቤዛስ በቀጣይ ምን ታደርገ